የሚበራው ቤተ መንግስት በወርቅ የተለበጠው የትራምፕ አዲስ አውሮፕላን ዓለምን ያስደነገጠው ስጦታ። ዓለም ላይ እንደዚህ አይነት ውብ አውሮፕላን ተሰርቶ አያውቅም። ውበቱ የሚደንቅ፣ ቅንጡነቱ ወደር የለሽ። የተሰራው በጥቂት ቁጥር ለተመረጡ የንጉሳውያን ቤተሰቦች ነው። ቀደም ብለው አረቦቹ የንጉሳውያን ቤተሰቦች የሚጠቀሙበት ሲሆን ከቅርብ ጊዜ ወዲህ በኋላ ትራምፕ ዓይናቸው አርፎበታል። በዚህ መሃል ዶናልድ ትራምፕ ከሰሞኑ ወደ ኳታር ሊያቀኑ ነው። አስደናቂው ነገር ግን ወደ ዋሽንግተን ሲመለሱ የ400 ሚሊዮን ዶላር ስጦታ ይዘው ነው። ተአምራዊው ቅንጡ አውሮፕላን ቦይንግ 747 8 ይሰኛል። ሰላም የተወደዳቸው የሰሞነኛ ቤተሰቦች ከሰሞኑ አንድ የሚደንቅ ነገር ተሰምቷል። ቀደም ሲል የኳታር ንጉሳዊ ቤተሰብ ንብረት የነበረው ቄንጠኛው ቦይንግ 747 ስምንት አውሮፕላን በፕሬዚዳንት ዶናልድ ትራምፕ የስልጣን ዘመን ለአየር ኃይል አገልግሎት ይውል ዘንድ አሜሪካና ኳታር ተነጋግረው አውሮፕላኑ ወደ አሜሪካ ሊያቀና ነው። እኛ ታዲያ እንደተለመደው የአስደናቂውን አውሮፕላን ድንቅ ብቃትና ውበት እንዲሁም ዘመናዊነት አንድ በአንድ የምንዳስስ ሲሆን እስከ ማሻሻሻ አብራችሁን ከቆያችሁ የኳታር ንጉሳውያን ለምን ለአሜሪካ መስጠት እንደፈለጉና ለምን ያክል ጊዜም አውሮፕላኑን እንደተጠቀሙበት እናያለን። አብራችሁን ቆዩ። የሰማዩ ቤተ መንግስት ድንቅ ውበት የሰማዩ ቤተ መንግስት ይሉታል። እያንዳንዱ የአውሮፕላኑ ቅንጣቶች ሁሉ የቅንጦት ናቸው። ይህ አውሮፕላን ዝም ብሎ አውሮፕላን ብቻ አይደለም፣ በራሪ ወርቅ እንጂ። የትኛውም ሀገር ለመግዛት አይደፍረውም፣ ምክንያቱም ከግዢ ዋጋው በበለጠ በሚጓዝበት ወቅት የሚወጣ ወጪ ይበልጣልና። አሁን በአብዛኛው የሚጠቀሙበት የመካከለኛው ምስራቅ የአረብ የንጉሳውያን ቤተሰቦች ናቸው። የአውሮፕላኑ ውስጥ ሲያዩት ልክ የአንድ የናጠጠ ሀብታም ንጉሥ ቤተ መንግሥት እንጂ አየር ላይ የሚከንፍ በራሪ አይመስልም። በማርብል የደመቀው መጸዳጃ ቤቱ እንኳን ሲያዩት የሚያበራ በወርቅ የተለበጠ ድንቅ ክፍል ነው። አውሮፕላኑ ልክ እንደ ባለ አምስት ኮከብ ሆቴል ነው። በውስጡ ለየት ያሉ የመኝታ ክፍሎች ያሉት ሲሆን እያንዳንዱ ክፍሎች ኪንግ ሳይዝ አልጋን የያዙና ለምቹ የበረራ እረፍት ተመራጭና ወደር አልባ ናቸው። የማረፊያ ክፍሎቹ የሚደንቁ ሆነው የተሰሩ ሲሆን የዘመኑ የመጨረሻ ቴክኖሎጂ የተተገበረባቸው ናቸው። ከአርባ ሺ ጫማ ከፍታ ልዩ ሀገራዊ ስብሰባ ማካሄድ የሚቻለው ቦይንግ 747 ካለ ብቻ ነው። ዲዛይኑ እንደውም ልክ የትራምፕን ታወር ይመስላል ይሉታል። አውሮፕላኑ ክንፍ አለው እንጂ ከሰሞኑ ትራምፕ ሊወስዱት ይችላሉ የተባለው የኳታር አውሮፕላን ታዲያ ከ13 ዓመታት በላይ ለኳታር የንጉሳውያን ቤተሰቦች ግልጋሎት የሰጠ ድንቅ አውሮፕላን ሲሆን በየቀኑ የተለያዩ የጥገና ሥራዎች ስለሚሰሩለት አሁንም አዲስ ነው ቢባል ማጋነን አይሆንም። የተሰራበት ውስጣዊ ክፍለ ውበት ወይም ኢንቴሪየር ዲዛይን በረቀቁ ባለሙያዎች የተሰራ ሲሆን የአውሮፕላኑ ድንቅ ብቃት ሲጨመርበት ደግሞ ወደ ሌላ ደረጃ አሸጋግሮታል። የአውሮፕላኑ ድንቅ ብቃትና ችሎታ አውሮፕላኑ በአንድ የነዳጅ ሙሌት 7790 ናውቲካል ማይል ወይም 14430 ኪሎ ሜትር ድረስ መብረር የሚችል ሲሆን አየር ላይ እንዳለ ነዳጅ መሙላት የሚያስችል ድንቅ ብቃትም አለው። የአውሮፕላኑ ቁመት 76.3 ሜትር ሲሆን ከጫፍ ጫፍ የከንፈ ስፋቱ ደግሞ 68.4 ሜትር ይሆናል። የሰው መቀመጫ ክፍል ስፋት ወደ 6.1 ሜትር ገደማ ሲሆን በጠቅላላ ክብደቱ ወደ 447700 ኪሎ ግራም ነው። ፍጥነቱ ደግሞ 903 ኪሎ ሜትር በሰዓት ይወነጨፋል። በውስጡ ብዙ የማረፊያ አልጋዎችን የያዘ ሲሆን የመኝታ ክፍሎቹ ምቹ ማረፊያዎች፣ በቂ የብርሃን መጠንና አስተማማኝ ሳውንድ ፕሮፍ የተሰራላቸው ናቸው። ሌላኛው አስደናቂው ነገር መሪዎቹ በጉዞ ላይ የበረራ ወቅት ስብሰባ እንዲያደርጉ በቂ የኮንፈረንስ ክፍል አለው። እንደ ውብ ሬስቶራንቱ ሁሉ የመመገቢያ ክፍሉ ደግሞ ምቹ ሶፋዎች፣ የመመገቢያ ጠረጴዛና ወንበሮች እንዲሁም ባር አለው። ከዚህ በተጨማሪ የንጉሳውያን ቤተሰቦች መቀመጫቸው ላይ እንዳሉ ለእያንዳንዱ ፎር ኬ ተች ስክሪን ቴሌቪዥኖች ዘመናዊ ሄድፎኖች እና በጣም ፈጣን የዋይፋይ አገልግሎት ያገኛሉ። ከዚህ በተጨማሪ ለተሳፋሪዎች ምቾት የተመጠነ የብርሃን መጠን የሙቀትና ቅዝቃዜ እንዲሁም የእርጥበት መቆጣጠሪያ ተገጥሞላቸዋል። አውሮፕላኑ የቅንጦት እንደመሆኑ አስደናቂ የምግብ ዝግጅት ክፍል ያለው ሲሆን የላቁ ሼፎችን አካቷል። በተጨማሪም አውሮፕላኑ የላቁ ቴክኖሎጂዎች የተገጠሙለት ሲሆን እንደ ምሳሌ አነስተኛ ኤርፖርቶችን በቀላሉ እንዲለይ የሚያደርጉ የናቪጌሽን ሲስተሞች ተካተውለታል። የበረራ ታሪኩ ምን ይመስላል? ማንስ ተጠቀመበት? የሰማዩ ቤተ መንግስት የሚሉት ድንቁ አውሮፕላን የተሰራው በልዩነት በ2012 ለኳታር ንጉሳዊ ቤተሰቦች ታስቦ ነበር። በጊዜው ብዙዎቹ የተሰራ አውሮፕላንን በሚገዙበት ወቅት የኳታር ንጉሳውያን በራሳቸው ትእዛዝና ፍላጎት መርጠው ማሰራታቸው መነጋገሪያ ነበር። ኳታርን እየመራ ያለው የአልታኒ ቤተሰብ ቅንጦትን አጥብቆ ይወዳል። ለእነሱ ሁሉንም ነገር ቅንጦት ማድረግ ማለት የሀብትና ተጽዕኖ የመፍጠር አቅማቸውን እንደማሳያ ነው። ለአመታት በመካከለኛው ምስራቅ በዚህ ድርጊታቸው ይታወቃሉ። ለዚህም ነው ተንቀሳቃሽ የንጉሳውያን ቤተመንግስትና የማዘዣ ጣቢያ የሆነውን ይህንን አውሮፕላን በራሳቸው ዲዛይን ያስመረቱት። በአንድ ወቅት ታዲያ ኳታር ይህንን ቅንጡ አውሮፕላን ለቱርክ እንድትጠቀምበት ሰታ የነበረ ሲሆን በጊዜው የቱርክ ፕሬዝዳንትን ጨምሮ ከፍተኛ ባለስልጣናት ይጠቀሙበት ነበር። ነገር ግን በበረራ ወቅት የሚፈጀው ገንዘብ ቀላል ስላልሆነ ቱርክ አውሮፕላኑን ወደ ኳታር ስትመልሰው ጊዜ አልወሰደባትም ነበር። አሁን ደግሞ በተራው ትራምፕ የኳታርን ደጅ እየጠና ነው። ቅንጡ አውሮፕላን እንዴት የትራምፕ እጅ ይገባል? አሁን ዋይት ሀውስ ቅንጡ የሆነውን ጃምቦ ጀት ለመቀበልና እንደ ፕሬዝዳንታዊ አውሮፕላን ለመጠቀም ከኳታር ንጉሳዊ ቤተሰብ ጋር እየተነጋገረ መሆኑን አስታውቋል። ኳታር በሰጠችው መግለጫ ደግሞ አውሮፕላኑ ስጦታ አይደለም፣ ለጊዜያዊ አገልግሎት እንዲውል ሁለቱ ሀገራት ንግግር ላይ ናቸው ብላለች። ዜናው የተሰማው ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው የመጀመሪያውን ትልቁን የውጭ ጉዞ አካል የሆነውን ኳታርን በዚህ ሳምንት ሊጎበኙ መሆኑ ከተነገረ በኋላ ነው። አራት መቶ ሚሊየን ዶላር የሚገመት ዋጋ ያለው ይህ አውሮፕላን አስደናቂ ባህሪያቱ ምክንያት የሰማዩ ቤተ መንግስት የሚል ስያሜ የተሰጠው ሲሆን ትራምፕ በቀጣይ የሚደምቁበት ነው። አውሮፕላኑን የመቀበል እቅድ የአሜሪካ አየር ኃይል በእጁ ማስገባትን ፣ ቀጥሎም የትራምፕ የስልጣን ዘመን በ2029 ካለቀ በኋላ በፕሬዝዳንቱ ቤተ መጽሕፍት ፋውንዴሽን እንዲቀመጥ ማድረግን ያካትታል ተብሏል። እስካሁን ድረስ የአውሮፕላኑን ዝውውር በተመለከተ የመጨረሻ ውሳኔ አልተሰጠም። ኳታርን ብትሆን በስጦታ መስጠቱን አስተባብላለች። ትራምፕ ለምን የኳታርን ደጅ መጥናት ፈለጉ? ዶናልድ ትራምፕ አሁን በሚጠቀሙበት የኤርፎርስ ዋና አውሮፕላን ደስተኛ አይደሉም። ለዚህ ደግሞ የኳታርን አይነት ቦይንግ 747 ሁለት አውሮፕላኖችን ቀደም ብለው ለማሰራት አዘዋል። ነገር ግን እንደታሰበው በፍጥነት መውጣት አልቻሉም። ግዙፉ የአውሮፕላን አምራች ኩባንያ ቦይንግ በበኩሉ ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ያዘዟቸውና የአሜሪካ ፕሬዝዳንቶች የሚጠቀሙበት ኤርፎርስ ዋን ምትክ የሆኑ ሁለት አውሮፕላኖች በፍጥነት ሰርቼ ለማስረከብ እየሰራው ነው ሲል በቅርቡ አስታውቋል። ትራምፕ ግን ቸኩለዋል። በተጨማሪም ኩባንያው አውሮፕላኖቹን በፍጥነት አምርቶ ለማስረከብ ከፕሬዝዳንቱ አማካሪ ከቢሊየነሩ ኤለን መስክ ጋር በቅርበት እየሰራ ነው ብሏል። ቦይንግ አውሮፕላኖችን ሰርቶ ለማስረከብ ከተስማማበት ቀን መዘግየቱን እና ከሁለት ቢሊየን ዶላር በላይ ተጨማሪዎች እንደሚያስወጣው የኩባንያው ዋና ስራ አስፈጻሚ ኬሊ ኦርትበርግ ተናግሯል። ግዙፉንና ዘመናዊ ቴክኖሎጂዎች የተገጠሙለትን የአሜሪካ ፕሬዝዳንቶች አውሮፕላን የሆነውን ኤርፎርስ ዋን የሚተካው ቦይንግ 747 የተባለው ምርት ሲሆን ፕሬዝዳንቱ የጊዜ ሰሌዳውን ጠብቀው ለማድረስ ከኤለን መስክ ጋር እየሰሩ መሆናቸውን ዋና ስራ አስፈጻሚው ተናግረዋል። ቦይንግ ዶናልድ ትራምፕ ያዘዟቸውን አውሮፕላኖች ግዴታ በገባበት ጊዜ ሰሌዳ ሰርቶ ባለማስረከቡ ውሉን ሊሰርዙ እንደሚችሉ ሲያስፈራሩ የነበረ ሲሆን 47ተኛው የአሜሪካ ፕሬዝዳንት የባለ ሲመታቸው ዕለት የቆረሱት ኬክ አዲስ እንዲሰራላቸው ባዘዙት አውሮፕላን ንድፍ የተሰራ ነበር። ትዕግስታቸው ያለቀው ትራምፕ ቦይንግን ከመጠበቅ ከኳታር መቀበልን የመረጡ ይመስላሉ። ለመሆኑ አዲሱ ቅንጡ አውሮፕላን ከአሁኑ የትራምፕ አውሮፕላን ኤርፎርስ አንድ ጋር ሲወዳደር ማን ይበልጣል? አዲሱ ቅንጡ አውሮፕላን በብዙ መልኩ ከነባሩ ኤርፎርስ ዋን ይሻላል። በተለያየ ምድብ እንያቸው። የመጀመሪያው ነገር ቅንጦት ሲሆን፣ በዚህ ዘርፍ የኳታሩ አውሮፕላን ተወዳዳሪ አልባ ነው። አሁን ትራምፕ የሚጠቀምበት ኤርፎርስ ዋን የመሰብሰቢያ አዳራሽ፣ የግል ክፍሎች፣ የረቀቁ የመገናኛ መሳሪያዎች ሁሉ ያሉት ቢሆንም ውስጣዊ ውበቱ ግን ከአዲሱ ጋር ሲነጻጸር ያረጀና የማይስብ ነው። አዲሱ ቦይንግ 747 ወርቃማ የውስጥ ውበት ያለው በትክክልም ለንጉሳውያንና ለፕሬዝዳንቶች የሚመጥን አይነት ነው። በእርግጥም ደግሞ የግዙፉ አሜሪካ ፕሬዝዳንት ይህንን ቁንጦት ቢመኙ አይገርምም፣ ምክንያቱም ይገባቸዋልና። በስፋትና በትልቅነትም ቢሆን ይሄኛው የኳታር ድንቅ አውሮፕላን የሚበልጥ ሲሆን ትልቅ የካቢን ክፍል ያለው ለሰራተኞች ለእንግዶችና ለጋዜጠኞች ለየብቻ ማረፊያ የተሰራለት ለመዝናናትና ለመስራት የተለያዩ ቅንጡ ክፍሎች ያሉት ነው። በውበትና ዲዛይን በኩል ትራምፕ በተደጋጋሚ አሁን ስለሚጠቀሙበት አውሮፕላን እንዲህ ይላሉ፣ የሕፃን መጫወቻ የሚመስል ሰማያዊ ቀለም ነው ያለው የግድ ወደ ነጭና ሰማያዊ ቅልቅል መቀየር አለበት ይላሉ። የኳታሩ ግዙፍ በራሪ ቤተ መንግስት፣ ግን በጥንቃቄ ለውበቱ ተጨንቀው የሰሩትና ቀለሙ ታስቦበት የተቀለመ ነው። በቴክኖሎጂ በኩልም ረጅም ርቀት የሚለያዩ ሲሆን የኳታሩ ቦይንግ 747 እጅግ ዘመናዊ የአቪዮኒክስ ቴክኖሎጂዎች የተካተቱበት የነዳጅ አጠቃቀሙ በአንጻሩ የተሻለና ዘመናዊ ሲሆን ኤርፎርስ ዋን ግን የ1980ዎቹ ዲዛይን እንደመሆኑ ብዙ የሚቀሩት ነገሮች አሉ። ይህ ማለት አየር ላይ እንዳለ የነዳጅ መሙላት የሚታሰብ አይደለም። በዚህም ረጅም ርቀት ያለ ትራንዚት መጓዝ አይችልም። በተጨማሪ ደግሞ አዲሱ አውሮፕላን በራሱ ፀረ ሚሳይል ሲስተም ያለው ሲሆን ኤርፎርስ ዋን በዚህ ረገድ ደካማ ነው። የተወደዳችሁ የሰሞነኛ ቤተሰቦች፣ ኳታር ይህንን አውሮፕላን ለትራምፕ መስጠት የፈለገችው ከአረቦች ጋር አይንና ናጫ እየሆነች ስለሆነ ሌላ አማራጭን ለመፈለግ ነው። በእርግጥ በቀጣይ ለአሜሪካ የጦር ሰፈር ትፈቅዳለች፣ ወዳጅነቷን ታጠነክራለች። ከትራምፕ ጋር የበለጠ ለመወዳጀት ደግሞ ንጉሣውያኑ ይህንን የ400 ሚሊዮን ዶላር ስጦታ መርጠዋል። ቀጣዩ ምን ይሆናል? አብረን የምናየው ይሆናል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ አበርቱን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም